ጤና ይስጥልን ከኤቢሲ ወደ ሰዓቱ የቢዝነስ ዘገባዎችን እናልፋለን። ቴዎድሮስ አለማየሁ ነኝ። በአማራ ክልል በተከናወነው የቀን ገቢ ግምት ከዚህ ቀደም ህጋዊ ያልነበሩ ከ50 ሺህ በላይ ነጋዴዎች ወደ ህጋዊ የንግድ መረብ እንዲገቡ መደረጉን የክልሉ ገቢዎች ባለስልጣን አስታወቅም። ባለስልጣኑ የቀን ገቢ ግመታውን ውጤት ለነጋዴው ማህበረሰብ ማሳየቱንም ገልጿል። የአማራ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ዘገባን ጌታቸው ባልቻ ያቀርበዋል። በአማራ ክልል የተከናወነው የነጋዴዎች የቀን አማካይ ገቢ ግምት የተሻሻለውን የገቢ ግብር አዋጅ ተግባራዊ ለማድረግ ከንግዱ ማህበረሰብ የሚነሳውን የግብር አከፋፈል የፍትሐዊነት ጥያቄ ምላሽ ለመስጠት እንዲሁም በሚሰበሰበው ገቢ የክልሉን የልማትና የመልካም አስተዳደር ጥያቄዎች ለመመለስ መሆኑን የክልሉ ገቢዎች ባለስልጣን ገልጿል። በተደጋጋሚ ግብር ከፋዎቻችን የሚያነሷቸው የፍትሐዊነት ጥያቄዎች አሉ። ተመሳሳይ ግብይት ያለን ተመሳሳይ ዘርፍ ላይ ሆነን የደረጃ ምደባው ልዩነት ስላለው እኩል መወዳደር አልቻለም የሚል በጣም ሰፊ የፍትሐዊነት ጥያቄዎች ይነሳሉ። በዚህ ምክንያት የግብር ህጉን ከማስከበር አኳያም ችግሮች ነው። የፍትሐዊነት ችግርን ለመፍታት እንደገል ህግ የማክበር የማስከበር አቅምንም ለማጠናከር እንደ ክልል ሰፊ የሆነ የልማት የመልካም አስተዳደር ፍላጎት አለ። ይህ የልማትም የመልካም አስተዳደር ፍላጎት የሚሳካው ክልሉ ከታክስ ከሚሰበስበው ገቢ በሚሰበሰብ ገቢ ነው እና አሁን የምናጠናው ጥናት የግብር መሰረቱን ማስፋት የግብር መሰረቱ ሲሰፋ ክልሉ ከግብር የሚሰበሰበው ገቢ ሊያድግ እንዲችል ሆኖ ነው መጠናት መቻል ያለበት። ከዚህ ቀደም በንግድ ስራ ተሰማርተው ወደ ህጋዊ መረብ ያልገቡ 50 ሺህ ነጋዴዎችን ወደ ህጋዊነት እንዲመጡ መደረጉንም ምክትል ዳይሬክተሩ ተናግረዋል። ከደረጃ ሀሌታ ውሃ እስከ ሀመር ውሃ ያለው የግብር ከፋዮች ምደባ መካሄዱንም በመግለጽ እንደ ክልል አንዱ ያ ግብር ከፋዎች ኦልሞስት ወደ 14470 ነበር ያጠና ናቸው ባሉበት ደረጃ የቀጠሉት ኦልሞስት 91.7 ፐርሰንት ናቸው ግብይታቸው አንድ ሚሊዮን እና እዛ በላይ ሆኖ ስለተገኘ እነዚህ ኦልሞስት ባሉበት የቀጠሉ ናቸው ግን ደግሞ ስናጠና ግብይታቸው ከአንድ ሚሊዮን በታች ሆኑ ከ500ሺ ብር በታች ሆኑ ኦልሞስት 1200 ግብር ከፋዎች ማለትም ካጠናነው 8.3 ፐርሰንቱ ከደረጃ ወርደዋል ማለት ነው አንዱ ግብር ከፋው የሚያነሳው ያለ ደረጃ ሀሁኛ አለሁ ለሁኝ አለሁ ወደ ደረጃ መምጣት አለብኝ የሚል ጥያቄ መልሷል ብለን ነው እየወሰድን ያለ ነው። የቀን ገቢ ግመታውን ውጤት ለነጋዴው የማሳወቅና ቅሬታ ካለውም የሚያቀርብበት ምቹ ሁኔታዎች መፈጠራቸውንም ገልጸዋል። ከውጭ ወዳገኘነው የቢዝነስ ዘገባ ስናልፍ ብሪታንያ ከአውሮፓ ህብረት ሙሉ በሙሉ የመውጣቷ ጉዳይ በሂደት እንዲሆን ህብረቱን ለማሳመን ጥረት እያደረጉ እንደሚገኙ የሀገሪቱ ባለስልጣናት ገለጹ። ይህ ስኬታማ ከሆነ ደግሞ በአባል ሀገራት ጋር የተናጠል የንግድና የኢንቨስትመንት ስስር ለመፍጠር እንደሚያግዛት ነው እየተነገረው ለቢቢሲ ዘገባ ተስፋ ባለፈው ዓመት ነበር ብሪታንያ ከአውሮፓ ህብረት አባልነቷ ለመውጣት ባደረገችው ህዝበ ውሳኔ 52 በመቶ የሚሆኑት ዜጎቿ ከህብረቱ እንድትወጣ ድጋፋቸውን የሰጡት። የህዝበ ውሳኔው ውጤት በርካታ የዓለም ሀገራትን ያስደነገጠ ብሎም የወቅቱ የአገሪቱን ጠቅላይ ሚኒስትር ዴቪድ ካሜሮን ከስልጣናቸው በፍቃዳቸው እስከ መልቀቅ አድርሷቸዋል። ብሪታንያ ጠንካራ የምጣኔ ሀብት ባለቤት መሆኗና ለህብረቱ ካላት ፋይዳ አንጻር በርካታ ሀገራት ከህብረቱ መውጣቷን አልወደዱትም። የወቅቱ አነጋጋሪ ጉዳይ ደግሞ ብሪታንያ ሙሉ በሙሉ ከህብረቱ ትውጣ ወይስ በሂደት የሚለው ነው። የብሪታንያ የገንዘብ ሚኒስትሩ ፊሊፕ ሀሞንድ ከህብረቱ የመውጣት ሂደት በጊዜ ገደብ ቀስ በቀስ እንዲሆን የማሳመን ስራ እየተሰራ እንደሚገኝ የገለጹት፣ እኔ እንደማስበው ይህ ጉዳይ ፍጹም የንግድ አማራጮችን የሚያሳይ ነው። ብሪታንያ ከአውሮፓ ህብረት በሽግግር የምትወጣ ከሆነ ከአባል ሀገራት ጋር የተናጠል የንግድ ስምምነቶችን እናደርጋለን እናም ሽግግሩ ለእኛ ወሳኝ ነው። በተለይ ብሪታንያ በምትፈልገው መልኩ ከህብረቱ የመውጣት ሁኔታ በሂደት ከሆነላት ከአባል ሀገራቱ ጋር በተናጠል የተለያዩ የንግድና የኢንቨስትመንት ስምምነቶችን ለማድረግ እንደሚረዳት የገንዘብ ሚኒስትሩ ፊሊፕ አሞንድ ተናግረዋል። ከአምስት ሳምንታት በፊት የሽግግር ጊዜ የሚለው ጉዳይ አዲስ ሐሳብ ነበር። አሁን ላይ ግን አስፈላጊነቱ ጨምሮ አግኝተነዋል። በጉዳዩ ላይ ከህብረቱ የመውጣት ሂደት ቀስ በቀስ እንዲሆን ኃላፊዎቻችን የማሳመን ስራ እየሰሩ ነው። የብሪታንያ የብሔራዊ የምጣኔ ሀብትና ማህበራዊ ጥናት ማዕከል ይፋ ባደረገው ጥናት ብሪታንያ ከህብረቱ መውጣቷን ተከትሎ የሀገር ውስጥ ጥቅል ምርት እድገት በ2.2 በመቶ ቅናሽ ማሳየቱንና ይህም ቀጣይነት እንደሚኖረው ነው የጥናት ማዕከሉ ያስታወቀው። ከኢቢሲ ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። በሰላም ዋሉ።